ሰላም ጤና ይስጥልን ውድ አንቀጸ ብርሃን ሚዲያ ተከታዮች እንዴት አላችሁ። አንቀጸ ብርሃን ሚዲያ በየጊዜው በዚህ ሰዓት አበይት የዜና ቤተክርስቲያን መረጃን ወደ እናንተ ታደርሳለች። በሳምንቱም አበይት ናቸው ብለን የለየናቸው። የዜና ቤተክርስቲያን መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። በሳምንቱ አበይት የቤተክርስቲያን መረጃችን በቅድሚያ የምናየው በግሪክ ያለውን የአብያተ ክርስቲያናት አለመግባባት ይሆናል። ከአስር ዓመታት በላይ ያስቆጠረው አለመግባባት በእርቅና በሰላም ለመፍታት ብፁዓን አባቶች ወደ ግሪክ አቴንስ አቅንተዋል። በግሪክ አቴንስ በምትገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተፈጠረውን አለመግባባት በስምምነትና በሰላም ለመፍታት በቅዱስ ሲኖዶስ ምልአተ ጉባኤ የተመደቡት ብፁዕ አቡነ ጢሞቴዎስ ወደ አውሮ ቁንታና የከምባታ ሐላባ ጠንባሮ ሀገረ ስብከት ጳጳስ መጋቢት 15 ቀን 2017 ዓ.ም ማምሻውን ወደ ግሪክ አቴንስ አቅንተዋል። ቀደም ሲል በቅዱስ ሲኖዶስ ምልአተ ጉባኤ የተመረጡት ብፁዕ አቡነ ጴጥሮስ ዶክተር የቅዱስ ሲኖዶስ ዋና ጸሐፊ እና የኒውዮርክ ሀገረ ስብከት ሊቀ ጳጳስ ወደ ስፍራው ማምራታቸው ታውቋል። የግሪክና ኖርዲክ ሀገር ስብከት ሊቀጳጳስ ብፁዕ አቡነ ኤልያስ ከልኡካን ቡድኑ ጋር በመሆን ችግሩን ለመፍታት ወደ ግሪክ ማቅናታቸው ታውቃል። ልኡካን ቡድኑ ወደ ግሪክ አቴንስ የሚያቀኑት ከአስር ዓመታት በላይ ያስቆጠረውን አለመግባባት በእርቅና በሰላም ለመፍታት ነው። በዚህም ከአብያተ ክርስቲያናት ተወካዮች፣ ከምእመናንና ከልዩ ባለድርሻዎች ጋር ውይይት እንደሚያደርግ ይጠበቃል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝብ አሁን ደግሞ ወደ ሰንበት ትምህርት ቤቶች አንድነት መረጃችን እናልፋለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያ እድሜን መሰረት ያደረገ ወጥ የሆነ ስርዓተ ትምህርት አዘጋጅቶ በሀገር ውስጥና በውጭ ሀገራት በትግበራ ላይ እንደሚገኝ ገልጧል። የስርዓተ ትምህርት ትግበራውም ለረጅም ጊዜያት በቤተክርስቲያን ሊቃውንትና መምህራን እንዲሁም በስርዓተ ትምህርት ባለሙያዎች ሲደከምበት የኖረውን የስርዓተ ትምህርት መማሪያ መጻሕፍት በባለፈው ዓመት ከአንደኛ እስከ አራተኛ ክፍል 23 የመማሪያ መጻሕፍትን በማሳተም ስርጭት ላይ መዋሉ ይታወሳል። ከአንድ እስከ አራተኛ ክፍል 23 የኦሮሚያ ትርጉም የመማሪያ መጻሕፍት በአራት ጥራዝ እንዲሁም ከአምስተኛ እስከ ሰባተኛ ክፍል በሶስት ጥራዝ የተዘጋጁ 18 መጻሕፍት በአጠቃላይ 41 መጽሐፍ ተዘጋጅተው ለህትመትና ለስርጭት መብቃታቸውን የሰንበት ትምህርት ቤቶች የአንድነት መምሪያ አስታውቀዋል። ሳምንቱ አብይ መረጃችን ሌላኛው የምናየው በገናን ለትውልዱ የበገና መርሃ ግብር መካሄዱ ነው። በዘማሪ ቁምላት የተዘጋጀው መርሃ ግብሩ በብፁዕ አቡነ ዲዮስቆሮስ ሊቀ ጳጳስ መሪነት የፕሮግራሙ መክፈቻ ሆኗል። በተያያዘም በዘማሪው ሲማሩ የቆዩ ህፃናት የበገና ተማሪዎች በበገና ዝማሬ አቅርበዋል። በቅድስት ስላሴ ዩኒቨርሲቲ ፓስቶራል ቴዎሎጂ መምህር የሆኑት ሊቀ ወንጌል ባይሉ በቀለ በገናን ለትውልዱ በሚል ርዕስ ጥናታዊ ጽሑፍ አቅርበዋል። በመርሃ ግብሩ ላይ መጋቢ ስብሐት አለሙ ዋጋ የተገኙ ሲሆን ዝማሬ በማቅረብ በዘማሬት የተማሩ ቁሙላት የዘጋጀላቸውን የካባ ስጦታ ከብፁዕ አቡነ እንጦስ ሊቀጳጳሳት ተቀብለዋል በፍጻሜውም ብፁዕ አቡነ አብርሃም ሊቀጳጳስ ቃለ ምዕዳንና ጸሎት በማድረግ መርሐ ግብሩ ፍጻሜ ያገኘ ሲሆን በመርሃ ግብሩ ብፁዕ አቡነ አብርሃም የመንበረ ፓትሪያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅና የባህር ዳርና ሰሜን ጎጃም ሊቀ ጳጳስ እንዲሁም ብፁዕ አቡነ ዲዮስቆሮስ የደቡብ እና ደቡብ ምስራቅ ትግራይ ሊቀ ጳጳስ፣ የቤተ መጻሕፍት ወመዘክር የማህበራት ማደረጃ መምሪያ ሊቀ ጳጳስ ናቸው። ብፁዕ አቡነ እንጦስ የምዕራብ አረግ የሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዜና ማርቆስ የጉጂ ምዕራብ ጎጂ ቦረና ሊበንና የምዕራብ አርሲ የሀገረ ስብከት ሊቀ ጳጳስ፣ ንቡረ እድ ኤልያስ አብርሃ፣ ጥሪ የተደረገላቸው የጠቅላይ ቤተ ክህነት የስራ ኃላፊዎች ተገኝተዋል። በመጨረሻም የኦሪንታል አብያተ ክርስቲያናት ጉባኤ መጀመሩን እናያለን። በኦሪንታል አብያተ ክርስቲያናት እና በጀርመን ወንጌላዊት ቤተክርስቲያን መካከል ያለውን ግንኙነት ለማጠናከር በሚል በጀርመን ወንጌላዊት ቤተክርስቲያን የተዘጋጀው የኦሪንታል አብያተ ክርስቲያናት ጉባኤ መጋቢት 17 ቀን 2017 ዓ ም በህንድ ማላንካራ ኦርቶዶክስ ቤተክርስቲያን ፓትርያርክ የመክፈቻ ጸሎት በጀርመን ዋና ከተማ በርሊን ተጀምረዋል። እስከ መጋቢት 19 ቀን 2017 ዓ ምህረት በተካሄደው በዚህ ጉባኤ በውጭ ዓለም በተለይም በጀርመን ያሉ ኦሪንታል አብያተ ክርስቲያናት አባላትና ቤተክርስቲያናቸውን በመደገፍ ረገድ ያላቸውን ሚና አስመልክቶ የራሳቸውን ተሞክሮ አቅርበዋል። በመሆኑም ጉባኤው የአምስት አኀት አብያተ ክርስቲያናት ተወካዮች የተገኙ ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ ቅዱስ አቡነ ማቲያስ ፓትሪያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመን በረ ተክለ ሃይማኖትን በመወከል ብፁዕ አቡነ ዲዮናሲዎስ የጀርመንና አካባቢው ሀገረ ስብከት ሊቀ ጳጳስ ተገኝተዋል። ጉባኤውን በጸሎት የከፈቱት ብፁዕ ቅዱስ አቡነ ባስሌዎስ ማርቶማ ማቴዎስ ሶስተኛ የህንድ ማላንካራ ኦርቶዶክስ ቤተክርስቲያን ፓትሪያርክ የጉባኤውን አስፈላጊነት በማውሳት ለአዘጋጆቹ ምስጋናቸውን አቅርበዋል። በተመሳሳይም ከሮማ ካቶሊክ፣ ከምስራቅ ኦርቶዶክስ፣ ከጀርመን ወንጌላዊት ቤተ ክርስቲያን ተወካዮች በጉባኤው በመገኘት መልእክት አስተላልፈዋል። መረጃው የጀርመን እና አካባቢው ሀገረ ስብከት ሚዲያ ነው። ውድ ኦርቶዶክሳውያን ከአንቀጸ ብርሃን ሚዲያ በዚህ ሳምንት የያዘ ነው አብይ የቤተክርስቲያን መረጃችን ይህን ይመስላል። ከሌሎች የአንቀጸ ብርሃን ሚዲያ ዝግጅቶች ጋር አብራችሁ እንድትቆዩ ግብዣችን ነው። ሰላም